ማቋል ማለት ነው። በሐዋሳ ዩኒቨርሲቲ እና በአዲስ አበባ ስቴዲየም ላይ ተከፋፍሎ ጨዋታዎች ሲደረጉ ነበረ። በዚህም በሐዋሳ ዩኒቨርሲቲ ስቴዲየም ላይ በተደረገ ጨዋታ ትናንትና ኢትዮጵያ ንግድ ባንክ ሁለት ለባዶ በሆነ ውጤት ድሬድዋ ከነማን ማሸነፍ ችሉ። ሰላም ሰላም ውዴ የእግር ኳስ ቤተሰቦች የምትመለከቱት የአራት ሶስት ውስጥ ስፖርት በኢትዮጵያ ፔጅ ነው። እንግዲህ የሮብ ማለዳ የስፖርታዊ መረጃዎችን ለማድረሰን የምዚህ ስቱዲዮ ተገኝቻለሁ ሁላችሁም አብራችሁን ቆዩ። በመጀመሪያም የሀገር ውስጥ የስፖርት መረጃ እንግዲህ በሲቢኢ የኢትዮጵያ ፕሪሚየር ሊግ አራተኛ ሳምንት ጨዋታዎች ትላንትና ተጠናቀዋል ማለት ነው። በሐዋሳ ዩኒቨርሲቲ እና በአዲስ አበባ ስቴዲየም ላይ ተከፋፍለው ጨዋታዎች ሲደረጉ ነበረ። በዚህም በሐዋሳ ዩኒቨርሲቲ ስቴዲየም ላይ በተደረገ ጨዋታ ትላንትና ኢትዮጵያ ንግድ ባንክ ሁለት ለባዶ በሆነ ውጤት ድሬዳዋ ከነማን ማሸነፍ ችሏል ማለት ነው። በሌላ እዛው ሐዋሳ በተደረገ ጨዋታ መቻል ሁለት ለዜሮ በሆነ ውጤት ወልዋሎ ዲግራድ ዩኒቨርሲቲ ማሸነፍ ችሏል። ሌላው በአዲስ አበባ ስታዲየም የተደረገው ብቸኛው ጨዋታ አርባ ምንጭ ከነማ ከአዳማ ከነማ ያደረጉት ነበረ። በዚህም አዳማ ከነማ አንድ ለዜሮ በሆኑ ውጤት ማሸነፍ ችሏል። ስንመለከት አጠቃላይ የአራተኛ ሳምንት ውጤቶች ከእሁድ ጥቅምት 23 ጀምሮ መካሄድ ጀምሮ ነበር። በዚህም ሲዳማ ቡና ሁለት ለዜሮ ወላይታ ዲቻ ማሸነፍ ችሏል። ኢትዮጵያ ቡና በኢትዮ ኤሌክትሪክ አንድ ለዜሮ በሆነ ውጤት መሸነፍ ችሏል። በፋሲል ከነማ ሽር የምድረገነትን አስተናግዶ ነበረ። እንዲሁም አንድ ለባዶ በሆነ ውጤት ማሸነፍ ችሏል። ነገሌ አርሲ ከባህር ዳር ከነማ ዜሮ ለዜሮ ተለያይቷል። ሐዋሳ ከነማ መቀለ ሰባ እንደርታን አስተናግዶ ሶስት ለአንድ በሆነ ውጤት ማሸነፍ ችሏል። አድያ አውሳና ከኢትዮጵያ መድን ሁለት ለአንድ በሆነ ውጤት በኢትዮጵያ መድን አሸናፊነት የተጠናቀቀ ጨዋታ ነው። ቅድም የጠቀስኩላችሁ ኢትዮጵያ ንግድ ባንክ ሁለት ለአንድ ሁለት ለዜሮ በሆነ ውጤት ድሬድዋ ከነማን ያሸነፈበትንም ጨዋታ መጥቀስ ይቻላል። ሌላኛው ቅዱስ ጊዮርጊስ ከሸገር ከተማ ያደረጉት ጨዋታ አዲስ አዳጊው ሸገር ከተማ ቅዱስ ጊዮርጊስን የረታበት ጨዋታም እንዲሁ የሚታወስ ነው። ትናንትና የተከናወኑትና የተከናወኑት አሁን የጠቀስኩላችሁ መቻል ወልዋሎን ሁለት ለዜሮ፣ አዳማ ከነማ አርባ ምንጭ ከተማን አንድ ለዜሮ በሆነ ውጤት በማሸነፋቸው አራተኛ ሳምንት የኢትዮጵያ ፕሪሚየር ሊግ በዚህ መልኩ ተጠናቋል ማለት ነው። እንግዲህ የከፍተኛ ጎል አስቆጣሪዎችን ዝርዝር ስንመለከት አራት ተጫዋቾች በላይኛው ረድፍ ላይ ተቀምጠው እንመለከታለን። በዚህም ከፋሲል ከነማ በረከት ግዛውን ሶስት ጎሎችን አስቆጥሯል። በተመሳሳይ ሶስት ጎልን ያስቆጠረው ሌላኛው ተጫዋች መሐመድ አበራ ሲሆን መቻል የሚጫወት ተጫዋች ነው። ሌላኛው ሁለት የሐዋሳ ከነማ ተጫዋቾች በተመሳሳይ ሶስት ሶስት ጎሎችን ያስቆጠሩ ሲሆን እነዚህም ጌታነህ ከበደ፣ አንጋፋው የኢትዮጵያ ፕሪሚየር ሊግ አጥቂ እንዲሁም የአሬድ ብሩክ ተስፈኛው የኢትዮጵያ ብሔራዊ ወደፊት ብዙ ነገሮችን ይሰጠናል ብለን የምጠበቀው አጥቂያችን ነው። ሌላ እንግዲህ ሁለት ሁለት ጎል ያስቆጠሩ ሁለት ተጫዋቾች አሉ። እነዚህም አቤል ያለው የፈረሰኞቹ የቅዱስ ጊዮርጊስ የአምበል ሆኖ የሚጫወተው ተጫዋቻቸው አስር ቁጥሩ ሲሆን ሲሞን ፒተር ደግሞ ከኢትዮጵያ ንግድ ባንክ እንደዚሁ ሁለት ጎል አስቆጥሮ ሁለት ሁለት ለባዶ መምራት ጀምረዋል ማለት ነው። እንግዲህ ስለ ሀገር ውስጥ ያለውን መረጃ በዚሁ ብንዘጋ የውጭ መረጃዎችን እንመለከታለን። እንግዲህ የውጭ መረጃዎችን በተመለከተ ግሎባል ስታቲስቲክስ ያወጣውን መረጃ መሰረት አድርገን እንጀምራለን። ግሎባል ስታቲስቲክስ የምንጊዜም የዓለማችን ምርት ምርጥ አንድ መቶ አትሌቶች ናቸው ብሎ ይፋ ያደረጋቸው አትሌቶች አሉ። እነዚህንም ስንመለከት አንደኛ ላይ የተመለከተው ማይክል ጆርዳን ነው። የባስኬት ቦሉ ንጉሥ በመባል የሚታወቀውን ማይክል ጆርዳን አንደኛ ላይ ያደረጉት ሲሆን፣ ሁለተኛ ላይ መሐመድ አሊ ታላቁን ቦክሰኛ ጥቁሩን መሐመድ አሊን ሁለተኛ ላይ ማድረግ ችሏል። ሶስተኛ አርጀንቲናዊውን ጥበበኛ ሊዮነል አንድሬስ ሜሲን ማካተት ችሏል። እዚህ ላይ ልክ እንደዚህ ያለ የወርድ የወርድና ልክ አስራ አራተኛ ላይ ሲደርስ ፖርቹጋላዊውን ጥበበኛ ክሪስቲያኖ ሮናልዶ የምናገኝበት ቦታ ነው ማለት ነው። እንግዲህ ከስለ ክሪስቲያኖ ሮናልዶ ካነሳኔ ቀር ትናንትና ከፕሬስ ሞርጋን ጋር ያደረገውን ቃለመጠይቅ ይፋ አድርጎ ነበረ። ፕሬስ ሞርጋን እንግዲህ ብዙ ጊዜ የአርሰናል ደጋፊ በመሆኑ የሚታወቅ ቢሆንም ግን በጣም መነጋገሪያ የሆኑ አስተያየቶችን ደግሞ ይሰጥ ነበረ። ሁል ጊዜ እንደምናውቀው ከአይለኛ የክርስቲያኖ ሮናልዶ ወዳጅ እንደሆነ ይነገርለታል። ከዛም በተጨማሪ ከክርስቲያኖ ሮናልዶ ጋር የሚያደርጋቸውን ቃለ መጠየቁት ሁል ጊዜ አነጋጋሪ ሲሆኑ ነበር የምንመለከተው እነሱንም ስንመለከት እንግዲህ ስለ አርሰናል ጠይቁት ነበረ። ለምሳሌ መነጋገሪያ የሆኑ አንዱ ረስ እሱ ነበረ። አርሰናል በዚህ ሲዝን የፕሪሚየር ሊግ ዋንጫን የሚያሳካ ይመስላሉ ተብሎ ለተጠየቀው ጥያቄ አዎ፣ አርሰናል የፕሪሚየር ሊጉን ዋንጫ ያነሳል የሚል እምነት እንዳለው ክርስቲያኖ ሮናልዶ ተናግሯል ማለት ነው። ሌላው ብዙ ጊዜ ሲያከራክር የነበረው የሜሲና የሮናልዶ ጉዳይም በዚህ ጉዳይ ተነስቷል። ሮኒ የቡድን አጋሩ የነበረው የክርስቲያኖ ሮናልዶ እሱን ሀሳብ እንደማይደግፍም ተናግሯል። ሮናልዶ ሩኒ ሜሲ ከኔ እንደሚሻል ተናግሯል። እኔ ግን ከሱ ጋር አልስማማም። እኔ ሀምብል መሆን አልፈልግም፣ ወይም ደግሞ በአማርኛ ሲሆን ትርጉሙ ጭምት መሆን አልፈልግም፣ ወይም ምስኪን መሆን አልፈልግም፣ ወይም ትሁት መሆን አልፈልግም ብሎ ተናግሯል። እኔ ሜሲ ከኔ እንደሚበልጥ አልተቀበልኩም፣ ወይም አላምንም ብሎ ተናግሮ ነበረ ማለት ነው እንግዲህ በእግር ኳስ ውስጥ ለእኔ የዓለም ዋንጫን ማሸነፍ ህልሜ አይደለም የሚለው ንግግሩ ደግሞ በጣም ትልቅ ክሌም ተደርጎ ተወስዷል ማለት ነው። በተለይም ሊዮነል ሜሲ ከ2022 የኳታር ዓለም ዋንጫ በኋላ በጣም በዓለም የእሱ ደጋፊዎች እንዳለ የምንጊዜም ምርጡ ተጫዋች ነው ብሎ እንዳመኑበት ይነገራል፣ እና ከዛ የተነሳ የተናገረው ይመስላል። እኔ ለዓለም ዋንጫ ማሸነፍ ህልሜ አይደለም። ምክንያቱም የብሎ ምክንያቱን ያብራራል ለስድስት እና ሰባት ጨዋታዎች የዓለም ምርጥ ነ ማለት አይቻልም ብሏል። በእርግጠም የዓለም ዋንጫ ቶርናመንት ውስጥ ስንመለከተው ጥቂት ጨዋታዎች ብቻ የሚስተናገድበት የውድድር ዘርፍ እንደመሆኑ በነዛ ብቻ እኔ ልለካ አልችልም። የዓለም ምርጥ ተጫዋች የሚኮነው በዓለም ዋንጫ በማንሳት አይደለም የሚል አስተያየትን ሰጥቷል። እንግዲህ ስለ ሀብቱም ሲናገር በእግር ኳስ ውስጥ ብቸኛው ቢሊዮነር መሆኔ አያስደንቀኝም። ምክንያቱም ሁሉንም ሪከርዶች ስትመለከቱ ክርስቲያኖ ሮናልዶ ከዝርዝሩ አናት ላይ ነው እና የሚገኙ የሚል አስተያየትን ሰጥቷል። እንግዲህ ይህ ለራሱ ያለው ከፍተኛ ግምት እንደ ኮንፊደንስ ታይቶለታል ማለት ነው። ክርስቲያኖ ሮናልዶ ሁልጊዜ እንደዚህ በማድረጉ የሚታወቅ ተጫዋች ነው። በጣም ትልቅ ፕሮፌሽናል ለመሆኑ ማለት ነው። ከዚህ ከክርስቲያኖ ሮናልዶ ርዕስ ከመውጣታችን በፊት ስለ ማንቸስተር ዩናይትድም ተጠይቆ ነበረ። ማንቸስተር ዩናይትድን አሁንም እንደሚደግፍ አሁንም እንደሚወድ አሁንም እንደሚከታተል ከተናገረ በኋላ ነገር ግን ማንቸስተር ዩናይትድ ምንም አይነት ስትራክቸር የሌለው ምንም አይነት መዋቅር የሌለው ቡድን እንደሆነ ተናግሮ አመራሩንም አሁን ቢሆን ተችቷል ማለት ነው። ሩበን አሞሪም ክለቡን እንደሚለውጡት ተስፋ እንደሚያደርግም ተናግሮ ግን ምንም አይነት አስማተኛ አይደሉም እና በአንዴ ለውጥ እንደሚመጣል ጠብቅም ብሏል። እንግዲህ ስለ ሩበን አሞሪም ሲናገር ከዚህ በፊትም አውቀዋለሁ፣ አብረንም ተጫውተናል ብሏል። በእርግጥም በፖርቹጋል ብሔራዊ ቡድን አብረው መጫወታቸውን እናስታውሳለን። ለትንሽ የእድሜ ጊዜ ማለት ነው። የሩበን አሞሪም የማሚሻ እድሜ እና የክርስቲያኖ ሮናልዶ የመጀመሪያ እድሜዎች መገናኘታቸውን እናስታውሳለን በዛው በፖርቹጋል ብሔራዊ ቡድን አብረን ተጫውተናል። አሁንም እኔ ያደኩበትን እና እንደ አዲስ ያበራሁበትን ክለብ ማንቸስተር ዩናይትድ ነው እያሰለጠነ የሚገኘው። ስለዚህ ጥሩ ጥሩ ሁሉ ነገር እንዲገጥመው እመኝለታለሁ የሚል አስተያየትን ሰጥቷል። ነገር ግን አስማተኛ አይደለም እና ሁሉን ነገር በአንዴ መቀየር አይችልም የሚልም እንደ ትችት አዘል አስተያየትም ሰጥቷል ማለት ነው። ከዚህ ከክርስቲያኖ ሮናልዶ መረጃ ስንወጣ እንግዲህ በ በህይወት አንድ ብቻ የሚሰጠው የጎልደን ቦይ ሽልማት ትናንትና ለአንድ ሰው ተበርክቷል ማለት ነው። በዚህም ፈረንሳያዊው ጥበበኛ ዲዘሬ ዱዌ የ2025 ጎልደን ቦይ ሽልማት አሸናፊ ሆኗል። እንግዲህ ለዓመቱ ምርጥ ታዳጊ የሚሰጠውን ሽልማት ከዚህ በፊት እነ ላሚን ያማል ባሳለፍነው ዓመት ሲያሸንፈው ትዝ ይለናል። ከዛ በፊት ቤሊንጋም አሸንፈውታል አንድ ጊዜ፣ ከዛ ጋቪ፣ ከዛ በፊት ፔድሪ ሲያሸነፉት ትዝ ይለናል። እና ይህም በ ህይወት አንድ ጊዜ ብቻ ነው የሚሰጥ ወይም ደግሞ ሁለት ጊዜ ማሸነፍም የማይቻል ና ሲም ጭመር ከዚህ በፊት ታሸነፉት የሚያውቁት ዋንጫ አይነት ነው ማለት ነው። በዚህ የሁለት ሺህ ሀያ አምስቱ የውድድር ዘመን እንግዲህ ጎልደን ቦይ ሽልማት አሸናፊ መሆን የቻለው ፈረንሳዊ ጥበበኛ ዲዚሬ ዶወይ ነው። እንግዲህ በፔዥም የአውሮፓ ሻምፒዮን መሆኑ ይታወሳል። እንዲሁም በፈረንሳይ ብሔራዊ ቡድን አስደናቂ ጊዜ ማሳለፉን አሳለፉ እናስታውሳለን። እና ይሄ ሽልማት በእርግጥም ይገባዋል ብለን እንድንናገር ያደርገናል ማለት ነው። ወደ አውሮፓ ቻምፒዮንስ ሊግ ጨዋታዎችን እንለፍ። እንግዲህ ትናንትና በአውሮፓ ቻምፒዮንስ ሊግ ብዙ ጨዋታዎች ተደርጓል። እጅግ የሚጠበቁ ጨዋታዎች ነበሩ። በተለይም ከብዙ ኤክስፔክቴሽን አንጻር በደንብ የሚጠበቁ ጨዋታዎች ነበሩ። ለምሳሌ የእነ ሊቨርፑል ከሪያል ማድሪድ ፔጂ ከባየር ሙኒክ እንደዚህ የመሳሰሉ ጨዋታዎች ነበሩ። እናያለን የተደረጉ ጨዋታዎች እንዳለ ስንመለከት ልክ ሁለት ሰዓት ከ45 ሲባል ሁለት ጨዋታዎች ጀምረው ነበረ። ይህም በስታዲዮ ዲዬጎ አርማንዶ ማራዶና ስቴዲየም አይንትራክ ፍራንክፈርትን ያስተናገደው ናፖሊ ያለምንም ጎል ዜሮ ለዜሮ ነበር የተጠናቀቀው። ስላቪያ ፕራሃ የለንደኑ ክለብ አርሰናልን አስተናግዶ ሶስት ለዜሮ መሸነፍ ችሏል። አርሰናል ሶስት ለዜሮ በዚህ ውጤት በዚህ ጨዋታ ማሸነፍ ችሏል ማለት ነው። ሊቨርፑል ሪያል ማድሪድን አስተናግዶ አንድ ለዜሮ ማሸነፍ ችሏል። ፔዥ ከባየር ሙኒክ ሁለት ለአንድ በባየር ሙኒክ አሸናፊነት፣ አትሌቲኮ ማድሪድ ሶስት ለአንድ ማሸነፍ ችሏል። እንዲሁም አሰልጣኝ ዩጎር ቶዶርን አሰናብቶ ሲዞን እየቀጠለ የሚገኘው ጁቬንቱስ አንድ ለአንድ በሆነ ውጤት ከስፖርት እንግሊዝ በን ጋር ወጥቷል ማለት ነው። ኦሎምፒያኮስ እና ፔስቪኝ ያስተናገደው ሌላኛው ጨዋታ አንድ ለአንድ በሆነ ውጤት ተጠናቋል። ቶተናሙ ሆትስፐር ሰፊ በሆነ አራት ለዜሮ ውጤት ኮፐንሃገንን ማሸነፍ ችሏል ማለት ነው። እንግዲህ ቦዶ ኤፍኬ ቦዶ ከሞናኮ ያደረጉትን ጨዋታ ሞናኮ አንድ ለዜሮ በሆነ ውጤት ማሸነፍ ችሏል ማለት ነው። እንግዲህ ሁለት ሰዓት ከአርባ አምስት ላይ የጀመረው አርሰናል ከስላቪያ ፕራሃ ያደረጉት ጨዋታ እጅግ አስደናቂ ነበር። አርሰናል በብዙ የተፈተነበት ነው ማለት አንችልም፤ ምክንያቱም የተከላካይ መስመሩ እንደሚታወቀው በጣም ጠንካራ ከመሆኑ አንፃር ማንኛውም አይነት ቡድን መጥቶ የጠረ መስዋል ተብሎ አይጠበቅም። እንግዲህ አርሰናል ለመቶ ሃያ ሁለት ዓመታት በሊድስ ዩናይት ተይዞ የነበረውን የአውሮፓ ሻምፒዮንስ ሊግ ተከታታይ አራት ጨዋቶች ጎል ሳይቆጠርበት የወጣ ሆኖ የነበረውን የሊድስ ሪካርድ ተጋርቷል ማለት ነው። ቀጣይ ጨዋታ እንግዲህ ምንም ጎል ሳይቆጠርበት በአውሮፓ ሻምፒዮንስ ሊግ የሚወጣ ከሆነ ሪከርዱን የግሉ ማድረግ ይችላል ማለት ነው። እንግዲህ አርሰናል እየሰበረ ያላቸው እየሰበራቸው ያሉት ሪከርዶች በጣም አስደናቂ ናቸው። ለመቶ ሀያ ሁለት ዓመት የተያዘ ሪከርድ ማለት በጣም ብዙ ነው። ይህንን እንግዲህ ማሻሻል ችሏል። በዚህ ጨዋታ ላይ እንግዲህ ማክስ ዶመን ተቀይሮ ገብቶ ተጨውቷል። በዚህም በአውሮፓ ሻምፒዮንስ ሊግ ታሪክ በእድሜ ትንሹ ተጫዋች ማክስ ዶመን ሆኖ ተመዝግቧል ማለት ነው። በትንሽ እድሜው ጨዋታ ያደረገ ሆኖ ታሪክ ሰርቷል ማለት ነው። ሀምሳ ስድስት ቁጥር ለብሶ ሲጫወት የነበረው ማክስ ዶማን እንግዲህ፣ የጋብሪኤል ማጋሌሽ፣ የሳሊባ ጥምረት አዲስ ነገርን እያሳየን ነው። አሁንም ለረዥም ለስምንት ተከታታይ ጨዋታዎች ጎል ሳይቆጠርበት ወጥቷል ማለት ነው። ስምንት ተከታታይ ጨዋታ ማሸነፍ ራሱ ይከብዳል፣ እንኳን ጎል ሳይቆጠርበት መውጣት እና አርሰናል ግን እነዚህን ጨዋታዎች እያሸነፈ ጎል ሳይቆጠርበት ነው እየወጣ ያለው። ትናንትና የተከላካይ መስመሩ ስንመለከት ሁሉም እንዳሉ ነበር የገቡት። ከአንድ ተጫዋች በስተቀር ከላፊ አልገባም፣ ያልገባም የእሱ ተቀያሪ የሆነው ማይስ ሉዊስ ኬሊም አልገባም። ይልቁንስ የገባው እንደ መሀል ተከላካይ ሆኖ የመጣው ፒየሮ ሂንካፔ ነው ከሊቨርኩሰን ከባየር ሊቨርኩሰን ያስፈረሙት አርሰናል። እሱም ቢሆን ያን ያለ አመርቅ የሚባል እንቅስቃሴ ነው ያሳየው ብሎ መናገር ይቻላል። ምክንያቱም በእግሩ በጣም ቴክኒካሊ የሆነ በጉር መጫወት የሚችል የመሃል ተከላካይ እንደመሆኑ እንደ ፉልባክ አድርገው ትናንትና ሞክረውት ነበረ። እርግጥ ነው እንደ ካላፊዮሪ እና ማየልስ ሌዊስ ስኬሊ የሚሰጡትን ሰርቪስ ሰጥቷል ብሎ መናገር ቢከብድም፣ ነገር ግን ጥሩ የሚባል እንቅስቃሴ ማሳየት ችሏል። በተጨማሪም እንግዲህ በመሀል ሜዳ ላይ የተጣመሩት ኖርጋርድ፣ ራይስ እና ኗኔሪ ነበሩ። እንግዲህ ማርቲን ዙቢሜንዲ እና ኤበሬቺ ኢዜ እረፍት ላይ ነበሩ ማለት ነው ትናንትና ተቀይሮ ገብቶ ብሬቼ ይዜ ትንሽ ደቂቃዎችን መጫወት ይችላል። ነገር ግን እንደ ጨዋታ ጀማሪ አድርጎ ያስገባው ኖርጋርድ ነበረ። ኖርጋርድ እንግዲህ ልክ እንደ ራይስ የሚመስል ተጫዋች ነው። ጨዋቱ ብዙ ነገሩ ራይስ ስድስት ቁጥሩ ሆኖ ቤት ሲጫወት ላርሰናል የሚሰጡት ጥቅም አብዛኛው የሰጠው እሱ ነበረ። ራይስ ራይስ ነው ሁልጊዜም፣ አለ ሜዳውን ሁሉ እየዞረ መጫወት የሚችል ታላቅ ተጫዋች መሆኑን ትናንትና ማስመስክሯል። ማኔሪ የእድሜ ጉዳይ የብስለት ጉዳይ ሁልጊዜ የሚነሳበታል እንጂ ከዛ በተረፈ ልክ እንደ ትናንትና ና ባሉ ጨዋታዎች ላይ ዲሲዚቭ መሆን የሚችል ተጫዋች መሆኑን አሳይቷል። ሌላው እንግዲህ በፊት መስመር ላይ ትሮዛር ተሰልፎ ነበረ። ትሮዛርድ እንግዲህ ትናንትና ማሲስት ማድረግ ችሏል። ሁልጊዜ ሲጫወት የሆነ ጎል ኮንትሪቢሽን ማድረግ የሚችል ተጫዋች ነው እና ብዙ የአርሰናል ደጋፊዎች የተለያየ ስሜት የሚፈጥር የሚወደድም የሚጠላም አንዳንድ አንዳንድ ደጋፊዎች ከሱ ይልቅ ጋብሪኤል ማርቲኔሊን ፕሪፈር ያደርጋሉ። አንዳንድ ደጋፊዎች ደግሞ ከሱ ከጋብሪኤል ማርቴኔል ይልቅ እሱን ይወዱታል እና ብዙ ሰዎችን የመከፋፈል ያህል አቅም ያለው ታላቅ ተጫዋች ነው ማለት ነው። ሌላው እንግዲህ በፊት አጥቂነት የተሰለፈው እና ሁለት ጎሎቹን ማስቆጠር የቻለው ሚካኤል ሜሬኖ ነው። በጣም አስደናቂ ተጫዋች ነው። ይህ ተጫዋች እንግዲህ አጥቂ ሆኖ በተሰለፈባቸው ጨዋታዎች ሙሉ ሊያስቆጠራል ስምንት ቁጥር ሆኖ ሲጫወት የአጥቂ ደመነፍስ ያለው ተጫዋች እየሆነ መጥቷልና ከቅርብ ጊዜ ወዲህ እየሄደ ጎሎችን ማስቆጠር በጣም የቀለለው ተጫዋች ነው። ትናንትና በጉዳት ምክንያት ቪክተር ዮገሬሽን ይዞ ላልተጓዘው የሚካኤል አርቴታ ስብስብ እንደ መፍትሄ የሆኑ መጡ አጥቂ ላይ የተሰለፈው ሁለት ጎሎችን ማስቆጠር ችሏል ማለት ነው። ሌላው እንግዲህ አንብል ሆኖ የገባው ቡካዮ ሳካ ጥቁሩ አዝሙድ እየተባለ የሚነገርለት የአርሰናል ጎልደንቦይ ቡካዮ ሳካ ትናንትናም በፔናልቲ ፈርስታፍ ላይ ጎል አስቆጥሮ አርሰናልን መሪነት ያስጨበቀውን ጎል አስቆጥሮ እሱ ነበር። እንደዚህ አይነት አርሰናል የመቸገር አይነት ሜት በሚገባበት ጊዜ እንደዚህ ፊታውራሪ ሆኖ ለችግሮች መፍትሄ ሲሆን መመልከት አንድ ስቴፕ ከፍ ማለቱም እንመለከታለን ማለት ነው። አርሰናል እንግዲህ በነዚህ ሁሉ ነገሮች አልፎ አንደኛ ሆኗል ማለት ነው። እንግዲህ ሌሎች መረጃዎች ስንመለከት ሊቨርፑል ከሪያል ማድሪድ ያደረጉትን ጨዋታ በብዙ መንገድ እጅግ ሲጠበቅ የነበረ ነው። ለምሳሌ በትሬንት አሌክሳንደር አርኖልድ ምክንያት እንኳን በጣም ብዙ እንድንጠብቅ ያደረገናል። እንደገና ደግሞ ከዚህ በፊት በነበራቸው የርስ በርስ ግንኙነትም ጭምር በደንብ እንድንጠብቀው ያደርገናል። ከዚህ በፊት ቢያንስ ከ2014 ጀምሮ ያለው ስታት እንኳን ብንቆጥር ለአስር ጊዜ ተገናኝቷል፣ የትናንትናውን ጨዋታ ጨምሮ እሱን ስንቆጥር ሊቨርፑል ማሸነፍ የቻለው ሁለት ጊዜ ብቻ ነው። እሱም ትናንትና ማታና ከዛ ከዛሬ ዓመት በፊት የነበረው ከ2024 ላይ በተመሳሳይ ሜዳ በአንፊልድ ሮድ ለኪሊያን ምባፔ ፔናልቲ ስቶ የምናስታውሱ ነው እና ሁለት ለዜሮ መሆን ውጤት ማሸነፍ ችሎ ነበር። ሊቨርፑል ከዛ ውጭ ያሉትን እንዳለ ሰባት ውድድሮች ማሸነፍ የቻለው ሁለቱን የፍጻሜ ጨዋታዎች ጭምር ማለት ነው ሪያል ማድሪድ ነበረ። አንዱን ደግሞ በአቸው ውጤት ጨርሷል። ስለዚህ የሁለቱ ክለቦች ግንኙነት በሪያል ማድሪድ ፍጹም የበላይ አይነት የሚዋጥ ነበረ። ከቅርብ ጊዜ ወዲህ ግን ለምሳሌ ባለፉት ሁለት እርስ በርስ ግንኙነታቸው ሁሉንም ያሸነፉት ሁለቱንም ሊቨርፑል ናቸው ማለት ነው። ከዚህ ከዚህ አንጻር ጨዋታው ይጠበቅ ነበረ። ከጨዋታው መደረግ በፊት እንግዲህ በማሟማቅ ላይ ሳሉ አሰልጣኞች ፕረስ ኮንፈረንስ ሲሰጡ ስለ ትሬንት አሌክሳንደር አርኖልድ ተጠይቀው ነበረ አርኔ ስሎት። በዚህም አርኖልድን ሸንቆጥ የሚያደርግ አስተያየት ነበር የሰጡት ይኸውም፣ እኔ የሚመለከተኝ ስለ እኔ ተጫዋቾች እና ሪያል ማድሪድ ውስጥ ቋሚ 11 ስለሚሰለፉት ተጫዋቾች ነው ብሎ ተናግሯል። ይህም ማለት እንግዲህ ከኛ እኛን ጥሎ ሄዶ እዛ ግን ቋሚ 11 ውስጥ እንኳን መግባት አልቻለም የሚል አይነት መልዕክት ይዘዋል እየተባለ በብዙዎች እየተነገረበት ይገኛል። ነገር ግን ምንም የሚሆን ምን ትናንትና በቋሚ 11 ላይ መሳተፍ አልቻለም ነበር። ምናልባት ከፊትነስ ጋር ተያይዞ ጥያቄዎች ይነሳሉ። ምክንያቱም ከዚህ በፊት ጨዋታዎችን ማድረግ አልቻለም ነበር፣ ረዥም ጊዜ ከጉዳት ከመመለሱ አንጻር ማለት ነው። ከዛም ያዩታሉ ወይም ደግሞ በአንፊልድ በቤቱ መጫወት ራሱ አንድ ሶርት ኦፍ ሞቲቬሽን ነው እና ያንን ሊጠቀም ይገባው ነበር ጃቪ ያሉ ያሉም አሉ ግን ያንን ጨዋታ ከቤንች ነበር የጀመረው በዛ ቦታ ላይ ፌዴሪኮ ቫልቨርዴ ይጫወት ነበር እና እሱን ማስቀደም ነበር እሱን ለማድረግ ነበር ቅድሚያ የሰጡት እሱ ከተጫወተን በኋላ ከሰማንያ ደቂቃ በኋላ ገብቶ መጫወት ችሏል። ነገር ግን የኔራ መርቅ የሚባል እንቅስቃሴ ማድረግ አልቻለም። ደጋፊዎች ሲጮሁበት ነበረ። እሱ እሱ ትቶት በሄደው ቦታ ሲጫወት የነበረው ኮኖር ብራድሌይ በጣም አስደናቂ እንቅስቃሴ ሲያደርግ ነበረ ትናንትና ቪኒ ጁኒየር ፖኬት አድርጎት ነበር ማለት ይቻላል። በብራድሌ ላይ ማለት ነው። ምንም አይነት እንቅስቃሴ እንዳያደርግ ታክሎችን ሲያደርግበት የነበረው ኢንተርሴፕት ያደርገው የነበረው አካላዊ ዱዌሎችን ሲያሸንፍ የነበረው ኤሪያል ዱዌሎችን ሲያሸንፍ የነበረው እንዳለ ብራድሌ ነበር እና የሊቨርፑል ደጋሾች ከሱ ልጅ ጋር ያላቸው ስሜታዊ ትስስር ከጊዜ ወደ ጊዜ እየጨመረ መጥቷል። ይህም የሆነበት ምክንያት ከትሬንት አሌክሳንደር አርኖልድ መውጣት በኋላ እምነታቸውን በሱ ትተዋል። በእርግጥ ፍሪምፖን አለ፣ ግን እሱ ተደጋጋሚ ጉዳት እያስቸገረው ስለሆነ ፎርሙል ያገኝ አልቻለም ማለት ነው። እነዚህ ነገሮች ስንመለከት የትናንትናው ጨዋታ እጅግ አጓጊ ነበሩ። እንግዲህ አንድ ለዜሮ በሆነ ጠባብ ውጤት ነው የተጠናቀቀው። እንግዲህ አንድ ለዜሮ ሊቨርፑል ቢያሸንፍ ያንን ጎል የሚያስቆጠሩ ተጫዋች ማን ነው ተብሎ ቢጠየቅ በእርግጠኝነት ሁላችን ማይመሩ ውስጥ የማይመጣ ተጫዋች ነው። ይህንን ጎል ያስቆጠረው እሱም አሌክሲስ ማካሪስተር ነው። ያስቆጠረበት መንገድ ደግሞ በጭንቅላት ገጭቶ መሆኑ በጣም ያስገርማል። ምክንያቱም ልክ እንደ ቫንዳይክና ኮናቴ ልክ እንደ ኢኬቲኬ ያሉ ትልልቅ ረዣዥም ተጫዋቾች እንደነ በአክፎ እና ግራቨንበርክ ያሉ ረዣዥም ተጫዋቾች ባሉበት በሊቨርፑል በኩልም ተመሳሳይ እነ ዲን ሀውሰን ልክ እንደነ ኤምፓፔ ረዥም እነ ቹሚኒ እነካማቪንግ አይነት ረዣዥም ተጫዋቾች ባሉበት ሜዳ ላይ የአየር ኳሶች ሲጣሉ ደርሶት ማግባቱ በጣም የሚያስደንቅ ሆኖ ነበረ የተመለከትነው፣ ትናንትናም ማለት ነው። እሱን ተመልክተናል። በሌላ መልኩ ደግሞ የዶሚኒክ ሾቦስላይን ተጽዕኖ ፈጣሪነት ተመልክተናል። በአስር ቁጥር ቦታ ላይ ነበር ትናንትና የተሰለፈው፣ ምክንያቱም ፍሮና ያልፊልስ ትናንትና ትናንትናም ወደ ክንፍ ወጥቶ ነበረ የተጫወተው ስለዚህ የአስር ቁጥር ቦታውን ዶሚኒክ ሶሮቮዝ ላይ እንዲሸፍን ነበር ኃላፊነት የተሰጠው። ከዛም በኋላ ምንም ሳያሳፍራቸው ነበር። በተለይም ከቦክስ ውጭ የሚመቱ ኳሶችን ሹት በማድረግ ኤሪያል ዱሎችን በማሸነፍ ኳሶችን ኢንተርሴፕት በማድረግ ሪያል ማድሪድ ከራሳቸውን የሜዳ ክልል እንዳይወጡ በማድረግ ረዣዥም ኳሶችን በመጣል ጭምር በጣም የአርኔ ስሎትን አደራብም ጠብቆ የሚጫወት ነበር የሚመስለው። ከዛው ሁሉ ነገር በኋላ ወደ አስር ቁጥር ቦታው ተመልሶ ተጫውቷል ማለት ነው። ከዛም አስደናቂ ብቃት ነበር ያሳየው። ለአሌክሲስ ማካሊስተር ጎል መቆጠርም ዋናው ሚና የተወጡ እሱ ነው። አሲስት ያደረገው ያችን የቆመች ኳሴ ቅጣት ምትሱ ነው። እንግዲህ ሊቨርፑል ከዚህ በፊት ስድስት ጨዋታዎች ከስድስት ጨዋታ አምስቱን የተሸነፈ አይመስልም ነበረ። በጣም በአስጨናቂ ሁኔታ ሪያል ማድሪድን ሲቀጠቅጣቸው ነበር ያመሸው። ሪያል ማድሪድ ለዚህ ምንም አይነት ሪስፖንድ መስጠት አልችለም። በተለይ ከስልሳ ደቂቃ በኋላ ሮድሪጎን ቀይረው ማስገባች ነው ነበረ በካማቪንጋ። ስለዚህ አምና ብዙ ሲያስተቸው የነበረውን ሮድሪጎን ሮድሪጎን፣ ቪኒሺየስ ጁኒየርን፣ ቤሊንግ ሀመን እና ኪሊያን ባፔን አራቱን አንድ ሜዳ ላይ በመጠቀሙ ያን የባላንስ ችግር ማጣት ድጋሚ የተመልከተ ነው ነበር ማለት እንችላለን። በተለይ በመጨረሻቹ ደቂቆች ላይ በካውንተር አታክ በተደጋጋሚ ሲጠቃ ተመልክተነዋል። ምናልባት ጋክፖ ዕድለኛ አልነበረም፣ መሐመድ ሳላ ዕድለኛ አልነበረም እንጂ ከዛም በላይ ብዙ ጎሎችን አስቆጥሮ መውጣት ይችሉ ነበረ። አርቴምቱ ስንመለከተው በጣም ሰፊ ነው። ቁጥር መረጃዎቹ እንዳለ ወደ ሊቨርፑል ነው የሚያደሉት እና ሊቨርፑል በፍጹም የበላይነት ሪያል ማድሪድን በሚሄደው አሸንፎት ነው የወጣው ማለት እንችላለን ማለት ነው። ይህንን ጨምሮ ብዙ ጨዋታዎች ተደርገዋል። እንግዲህ ዛሬም ረቡዕ በጣም የሚጠበቁ ጨዋታዎች አሉ። በተለይም ማንቸስተር ሲቲ ወደ ከቦሩሻ ዶርትመንት የሚያደርጉት ጨዋታ ተጠባቂ ነው። ይህም ኤርሊንግ ሃላንድ የቀድሞ ክለቡን ተመልሶ የሚገጥምበት ነው። ከዚህ በፊት በገጠመበት ጨዋታ ላይ ሁለት ጎሎችን ማስቆጠሩ ይታወሳል። ዛሬስ በዚህኛው ጨዋታ ምን ይፈጠራል የሚለው ነገር አጓጊ ነው። እንግዲህ ዛሬም የአራት ሶስት ሶስት ስፖርት በኢትዮጵያ በዩቲዩብ በፌስቡክ ሽፋን የምንሰጠው ይሆናል። በቀጥታ ስርጭት ሁላችሁም አብራችሁን ቆዩ። ማታ እንገናኝ። ሰላሙ ነው። ቻው